በእነ ቤላ፣ በእነ ቤተያዩ፣ በእነ ኬሉ፣ በእነ ሂን የመርኬ፣ በእነ ጃኒ፣ በእነ ፊዮና ሌሎችን በጣም ብዙ በሆኑ ወንድም እህቶች ዙሪያ አንዳንድ ሀሳቦች ሐሳቦች ይነሱ ነበር እና አንዳንድ ጊዜ ይመስለኛል የምናደርገውን ነገር እኛ ብቻ ፕላን አደርገን እኛ ብቻ አቅደን ለእናንተ ሳናሳውቅ ስለቀረን ይመስለኛል ትንሽ አለመግባባት ተፈጥሯል። ምን አለ መሰላችሁ ክርስቲያኖች የነሳ ሕይወት ላይ ሰዎች በነሳዮት ሲታጠቡ ወይም ደግሞ ልባቸው ተጸጽቶ ለቅዱስ ቤተ ክርስቲያን ሲቀርቡ በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው ማለት ለብዙዎቻችሁ ያው ቪዲዮ ይድረስ አይድረስ እርግጠኛ የደለውኝ ነገር ግን ሁሉ እነዚህ ስማቸውን የጠራ ናቸው። እህት ወንድሞቻችን ወደኛ ቀረብ ብለው ቃለ እግዚአብሔር ቁጭ ብለው የሚማሩበት ሞመንት ላይ ያደረጓቸውን እያንዳንዱ ነገሮች ብትመለከቱ የሚያስደንቁ ነበረ። ለምሳሌ ቤላ ለተወሰነችም ሰኮንድ ይሁን የንስሐ ዝማሪን ቁጭ ብሎ ከእህት ወንድሞቹ ጋር ሲሰማ ነበረ። እነ ፊዮና እነ ጃኒ ካለቻቸው ሰዓት ላይ ቀንሰው የተወሰነችው ደቂቃ ይሁን ለእግዚአብሔር ቃል ያንን ጊዜ አሳልፈው ሰጥተው እነሱ ሰጥ ብለው ቁጭ ብለው እኛ ስንናገር ለማድመጥ ፈቃደኛ ሆነው የተቀመጡበት ጊዜ አለ። እነ ቤታዩ እነ ኪዱም በጣም ልዩ በሆነ ፍቅር ጊዜያቸውን ሰውተው እኛ ጋር ቀርበው ተገኝተው ሌሎች ሰዎች በጀመሩት ዓለማዊነት ዓለማዊነታቸው ሲጨርሱ እነርሱ ግን ወደ እኛ ቀርበው ቃለ እግዚአብሔር ለማድመጥ እነ ቤታየ ካያችሁ ያላትን የተወሰነችውን ጊዜ እነጠላ ለብሳ እግዚአብሔርን ለማመስገን ትጠቅማበታለች።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 በቃ ይሄ ጸጸት ለዘላለም ከነሱ ጋር ብሎ ሊኖር ይገባል። ምን የሆኑ ዘንድ ቅርንጫፍ የሆኑ ዘንድ